እንደምን አላችሁ በጣም ታምራላችሁ የተከበሩ ክቡር አምባሳደር ደሊል ከዲር በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር የተከበሩ ጌታቸው መኬቦ በደቡብ አፍሪካ ፕሪቶሪያ ኤምባሲ የዲያስፖራ ዘርፍ ኃላፊ የተከበራችሁ የጆሃንስበርግ የሀላባ ኢንተርናሽናል ስታዲየም አስተባባሪ ኮሚቴዎች የተከበራችሁ ታላቅ ታሪክ የጻፋችሁ ከኬፕታውን የመጣችሁ እንግዶች፣ የተከበራችሁ ከተለያዩ ከተሞች የመጣችሁ የኢትዮጵያ ማህበረሰብ ከሁሉ አስቀድሜ ለዜጎች የስራ እድል በመፍጠር በአፍሪካ ፈርጣማ ኢኮኖሚ ከገነቡ ሀገሮች አንዷና እንደ ጆሃንስበርግ፣ ፕሪቶሪያ፣ ኬፕታውን ያሉ ውብ ከተሞች ባለቤትና ባለብዙ የተስፋ የስኬት ምድር በመባል ወደምትታወቀው ደቡብ አፍሪካ በጆሃንስበርግ ከተማ የዞናችን ብሎም የክልላችን ልማት ጉዳይ ለመነጋገር ካላችሁ ውድ ጊዜያችሁን ሰዊታችሁ ከተለያዩ የደቡብ አፍሪካ አካባቢዎች ረጅም ኪሎ ሜትሮችን አቋርጣችሁ እዚህ የተገኛችሁ ሀገር ወዳድ ኢትዮጵያን እንኳን እንዳናመጣችሁ እንኳን ደስ ያለን። ክብራትና ክብራን በተለያዩ ክፍለ ዓለማት የሚገኙ በእድገታቸውም ሆነ በጥንካሬያቸው የሚናቃቸው ሀገራት ምስጢር አንድነት ነው። በተናጠል ጉዞ የተለወጠ ሀገርም ማበህረሰብም የለም ፈጣሪም ሲፈጥረን እርስ በራሳችን እንድንረዳዳ እንድንተዛዘን እንዲሁም አንዳችን የአንዳችን ክፍተት እንድንሞላ ነው እንደ ሀገርም ሆነ እንደ ማህበረሰብ ጥንካሬዎችንም ሆነ ድክመቶች የሚገኙት በአንድነት ውስጥ ነው አንድነት ካለን ትንሽም ብንሆን ብዙ እንሆናለን አንድነት ከሌለን ግን ብዙም ብንሆን ትንሽ እንሆናለን ሀገር የምትገነባው በመቻቻል በይቅርታ በአብሮነት ነው። ይህ ለእናንተ አይነገርም። ምክንያቱም የዛሬ ደቡብ አፍሪካ ከአፍሪካ አልፋ በዓለም መድረክ ጎልታ ሊታይ የቻለችው በባለፈው ትላንትና እየተዋወቀሱና ከመነታረክ ይልቅ በይቅርታ በመባባል በአብሮነት የአማራ ነገ መገንባት እንደሚቻል ቀድሞ መገዘብ ስለቻሉ ነው። እኛም ከዚህ ትምህርት ወስደን በአብሮነትና በመጠጋገፍ መንፈስ ጠንክረን በመስራት የተሻለ ነገ ብቻ ሳይሆን የምንመኘውን የህዝቦቻችን እድገት ማምጣት እንችላለን። ክቡራትና ክቡራን ከታሪክ እንደምንረዳው የማዕከላዊ ኢትዮጵያ ህዝቦች በደም ብቻ የተዛመዱ ሳይሆን በወግና በማህበረሰብ እሴት ጭምር የተጋመዱ መሆናቸውን ለማናገር የሰሞኑ የደቡብ አፍሪካ ቆይታችን ያው ምስክር ነው። በተለይም የሀላባ የከምባታና የሀዲያ ህዝቦች የጋራ የሚያደርጋቸው ደዋ ጌዛ ወይንም ጌዝማ ዊጆ በመባል የሚታወቁ እንደ ቤት መገንባት፣ መሬት ለልማት ምቹ እንደሚሆን መዘጋጃት፣ እህል መሰብሰብ የሚባሉ የአንድነት አቅም የሚያጎሉ ስራዎችን በህብረትና በትብብር በመስራት እርስ በርስ የሚረዳዱበትና የማህበረሰባቸውን የኢኮኖሚ ጫና የሚጋሩበት ባህልና ስርዓት ነው። ታዲያ ይህ ከጥንት አባቶቻችን ሲወርድ ሲዋረድ የመጣውን የመደጋገፍና በጋራ የማልማት ዘመን አይዋጄነቱን ጠብቆ በእኛ ትውልድ ተግባራዊ ሲሆን ማየታችን እድለኞች ብቻ ሳይሆን ለነገ እድገታችን ትልቅ ተስፋ ያለን ህዝቦች መሆናችንን ያመላክተናል በመሆኑም እንደ ማህበረሰብም ሆነ እንደ ሀገር በአብሮነት መንገድ የሚከስር አይኖርም። አብሮነት አጋርነትም ነው። በአብሮነት መንገድ የሚጎዳም አይኖርም። መጠጋገፍ አንዱ የአብሮነት መገለጫ ስለሆነ በአጠቃላይ በአብሮነት ሁሉን ማሳተፍ የሚቻል የአማራ ሰፊ መንገድ በመሆኑ ሁላችንም በጋራ ተያይዘን መጓዝ ስንችል የዛሬ ጥረታችን ነገ ፍሬ አፍርቶ የእውነት ደስታና ስኬት ምንጭ ሆኖ እናያለን። ክብራትና ክብራን አሁን ባለንበት ዘመን የሀብታምና መመዘኛ ሚዛኑ የቀድሞ ከነበረው ብዙ ገንዘብ ማከማቻት ከሚለው አስተሳሰብ ዘመናዊ ወደ ሆነው ብዙ ለውጥ ማምጣት ወይም የብዙ ሰዎች ህይወት መቀየር ወደ ሚለው እያጋደለ ያለበት ሁኔታ ነው ያለው። ስለዚህ ሀብታችን ለሀገራችን ልማትና እድገት አዎንታዊ አስተዋጽኦ ያላቸውና የማኅበረሰባችን ህይወት የሚቀይሩ ስራዎችን በማስራት የተሻለ ሀብት አጠቃቀም ባህል ልናዳብር ይገባል። ውድ የሀገሬ ልጆች እግራችን ዳአፍሪካ ከረገጠበት ዕለት አንስቶ በጆሃንስበርግ፣ በዊት ባንክ፣ ሚድልባርድ፣ ፍርናኬ፣ ዳንዲ፣ ኒውካስትል፣ ኤርሜሎ፣ ስታንደርቶን፣ ሂልብሮን፣ ማፊቄን፣ ኤምባላንቴ፣ ጆርጅ፣ ፒኢ እና ሞሶልባይ ብሎ ፎንቴ፣ ቋቋ፣ ናልስትሪት፣ ፖችስትሮም፣ ካልተርቬን፣ ብሉቃኔ እና ኬፕታውን በተደረጉ ውይይቶች፣ የገቢ መሰባሰብ ፕሮግራሞች ትልቅ የታሪክ አሻራ ማሳረፍ የቻልንበት ሲሆን ሀገር የሚያቀና አንድነት፣ ልብ የሚያሞቅ ድጋፍ፣ ፍጹም የሆነ ሀገራዊ አብሮነት ስሜት መታዘብ ችለናል። ይህ በደቡብ አፍሪካ ምድር ያየነው ክስተት ሁሌም ትውልድ የሚያወሳ ወርቃማ ታሪክ ሆኖ ተጽፎ ያልፋል። ለዚህ ታሪክ አይቀን እንከን አደረሳችሁ እንከን አደረሰን የመስጠት ታሪክ አልጋ ወራሾች የሆኑ የሀላባ ተወላጆችና ወዳጆች እነሆ ሌላ ታሪክ ሊሰሩ በዛሬው ዕለት በውቧ ጆሃንስበርግ ከተማ ታድመናል። በመሆኑም በደቡብ አፍሪካ በተለያዩ ከተሞች ደምቆ የታየው አብሮነታችን፣ ፍቅራችን፣ መስተሳሰባችን፣ መደጋገፋችን የወንድማማችነታችን ማሳያ በመሆኑ ዛሬ መጠቃለያውን በጆሃንስበርግ ከተማ በሚደረገው የገቢ አሰባሰብ ፕሮግራም ለሌሎችም ምሳሌ በሚሆን መልኩ ጎልቶ ከፍ ብሎ እንድታይ ሁላችንም ከፍተኛ ርብር እንድናደርግ ጥሪዬን አቀርባለሁ። ክቡራትና ክቡራን፣ ይህ የደቡብ አፍሪካ ጉዞ ታሪካዊ የሚያደርገው የተሰበሰበው የገቢ መጠን ብቻ ሳይሆን የተገነባው የአንድነትና የወንድማማችነት ድልድይ ጎልቶ የታየበት በመሆኑ እጅጉን ስኬታማ ጉዞ ነው ማለት እንችላለን። እንግዲህ እንዲ አንድ ስኬት ሲመጣ እንዲሁ ዝም ብሎ የሚመጣ ሳይሆን የብዙ አካላት ድምር ውጤት መሆኑን እሙን ነው። በመሆኑም ከላይ በተጠቀሱ አካባቢዎች በተደረገ ውይይትና የገቢ መሰባሰብ ፕሮግራሞች ሌት ተቀን ደከመኝ ሰለቸን ሳይሉ የመገናኛ ድልድይ ሆናችሁ ስትሰሩ ለነበራችሁ በተለይም የተከበሩ አምባሳደር ደሪል ከዲር በደቡብ አፍሪካ ኢፌድሪ ልዩ መልክተኛ ባለሙሉ ስልጣን አምባሳደርና አቶ ጌታቸው መኬቦ እንዲሁም በአጠቃላይ በደቡብ አፍሪካ ኢፌድሪ ልዩ መልክተኛ ስታፍ ለሆናችሁና የአምባሳደር ቢሮ ስራ ኃላፊዎች በሙሉ እንኳን ደስ ያላችሁ። አመስግኑልኛ እንዴ። እናም በየአካባቢው የምትገኙ የሀላባ ዓለም አቀፍ ስታዲየም ግንባታ ገቢ ማሰባሰቢያ ፕሮግራም አስተባባሪ ኮሚቴ አባላት እንዲሁም በደቡብ አፍሪካ የምትገኙ የኢትዮጵያ ዲያስፖራ አባላት በሙሉ ላደረጋላችሁን ደማቅ አቀባበልና መስተንግዶ ማስጠንግዶ በሀላባ ህዝብና በራሴ ስም ከልብ አመሰግናለሁ። በመጨረሻም የዛሬ ጆሀንስበርግ መጠቃለያ ፕሮግራም የተሳካ እና ትልቅ ታሪክ የሚመዘግብበት እንዲሆን ያለኝን ተስፋ እየገለጽኩ የተከበሩ ክቡር አምባሳደር ደሊል ከዲር በደቡብ አፍሪካ ኢፌዴሪ ልዩ መልዕክተኛ እና ባለሙሉ ስልጣን እስከዚህ ድረስ በአክብሮት ጋብዙልኝ።